ሐረግ ድራማ ላይ በክፍል መቶ አምስት እንግዲህ ያፌት ኤፍራታ እርጉዝ እንደሆነች ሉሊት ነግረዋለች። ይህን በሰማ ጊዜ በጣም ተናዶ እንግዲህ ወደ መጠጥና ወደ ሱስ ውስጥ ገብቷል ማለት ነው። የተናደደበትና ና ወደ መጠጥና ወደ ሱስ ውስጥ የገባበት ጉዳይ ደግሞ ልጁ የሱ እንዳልሆነ እርግጠኛ ስለሆነ ነው ማለት ነው። ኤፍራታ ለዚህ ነበረ ሁሉንም ነገር ደብቀው እየቆየችው ሌላው ግን ዶክተሩ እንግዲህ የዲኤንኤ ውጤቱን አቃይሮ እንደሰጣት እንደተሰጣት ታውቁበት ስለነበረ ያፌት ያፌት እንግዲህ ኤፍራተን እንክብካቤ የሚያደርግላትን ዶክተር ብዙ ሚስጥር ይዞ ለናታን ሊነግረው የነበረውን ዶክተር ገድሎታል ማለት ነው። እሱን ከገደለ በኋላ ሚስቱንም እጨረሳታለው እያለ ይገኛል ማለት ነው። ከዛም አልፎ ደግሞ ኤፍራታ ላይ ከባድ አደገኛ የሆነ ነገር ሊያደርግባት ነው ያፌት። ይህም ነገር ደግሞ ልጁ ይወርዳል የእሱ ልጅ አትወልድም እያለ እያለ ነው። የእኔ ነው የምትሆነው፣ የማንም ልትሆን አችልም እያለ ነው እንግዲህ ለእሱ ሰራተኛ ለታሪኩ። የሚያስወርድ መድኃኒት አምጣልኝና ልጁ እንዲወርድ አደርጋለሁ እንጂ የሰው ልጅ ተወልዶ አላሳድግም ወይም የፍዬን አሳልፌ ለሰው አልሰጥም በማለት እንግዲህ መድኃኒቱን እንዲያመጣላት አዟል። ይሄ መድኃኒት መጥቶ ለኤፍራታስ እንዴት ሊሰጣት ይችላል? ኤፍራታ ይሄን ነገር ሳታቅ በድንጋጤ ያኔ ሳታቅ በድብቅ ሰጥቷት፣ ከዛ በኋላ ይህን ከወሰደች በኋላ የእውነት ልጁ ይወርዳል ወይስ ደግሞ ኤፍራታ በምን መንገድ ከዚህ ወጥመር ልትወጣ ትችላለች? በሌላ በኩል ናታን ኤፍራታ የመኪና አደጋ እንደደረሰባት ከሰማ በኋላ ምን እንደሆነች እነ ቤዛን ከጠየቃቸው በኋላ እነሱም በእርጋታ እንዲረጋጋ ካስረዱት በኋላ እሱም እብድ ነበር የሆነው። እራሱን መውቀስ ነበር የጀመረው። እኔም ማረባ ሰው ነኝ። እሷ አኮስ የከፋትና ሲጨንቃት ደውላልኝ ነበር እኔ ግን ስልክ ስላላነሰውላት ስላልመለስኩላት መልሼም ስላልደወልኩላት ይሄ አደጋ ደርሶባታል። ሲጨንቃት ደውላልኝ ነበር የኔ ጨረቃ በማለት ናታን የጸጸት እንባ እያለቀሰ ነበረ። በመጨረሻም እዛው እያለቀሰ እንደነበረ ሁሉም እየተላቀሱ እንቅልፋችን እዛው ላይ እንደተኙ ካደሩ በኋላ በጠዋት ሲነሱ እንግዲህ ኤፍራታን መጠየቅ እንዳለባቸው ሁላቸውም ከተመካከሩ በኋላ ቤዛና ጽዮን አንድ ሀሳብ አመጡና ናታንን ሊያስደስተው የሚችል ተስፋ እንዲኖረው ሊያደርግ የሚችል ነገር ነግረውታል ማለት ነው። ናታን እንግዲህ ቁርስ እንዲሰራላትና ለኤፍራታ ይዘውለት እንዲሄዱ ጠይቀውት ነበረ። ከዛ በፊት ግን ኤፍራታን ይሄ ንዴቱ ይሄ ለቅሶ ሊቆም የቻለው የናታን በቪዲዮ ካወራ በኋላ ያፌት እንደሌለ ከጠየቋት በኋላ እሷም የለም ካለቻቸው በኋላ ናታንን እንግዲህ ኤፍራታ በቪዲዮ አውርተዋለች ማለት ነው። አሁን ላይ ናታንና ኤፍራታ የእውነት እሷም ለሱ ብላ መሥዋዕት እየከፈለች እንደሆነ እሱም ለሷ ብሎ መሥዋዕት እየከፈለ እንደሆነ ገብቷቸዋል ማለት ነው። አሁን ላይ ናታን ለኤፍራታ በጣም እየተጨነቀ ነው። እሷ ፈልጋና ወዳ እንዳላገባች ስላወቀ ማለት ነው። እንግዲህ ናታን አሁን ላይ ኤፍራታን እንዴት ከዚህ ወጥመድ ማውጣት እንዳለበት እያሰበ ይገ ይገኛል። በመጨረሻም ቁርስ ስራ አላት ሲባል እንግዲህ እንደምንም ብሎ ከቢኒያም ጋር ቁርስ ሰርተው ኤፍራታ ለመጠየቅ ሄደው ነበረ። በዚህ ሰዓት እንግዲህ ሉሊት ተቀምጣ ይሄን ነገር እያቃመጠች ነበር ማለት ነው። መጀመሪያም ለናታን ኤፍራታ የመኪና አደጋ እንደደረሰባት ነግራ ካስለቀሰች በኋላ በመጨረሻም እንግዲህ ኤፍራታ እርጉዝ እንደሆነች ለያፌት ደውላ ነግራው ነበር። ያፌት ይሄን ነገር ሲሰማ በድንጋጤ ክው ነበር ያለው። ምክንያቱም ኤፍራታ እናሱ ምንም አይነት ግንኙነት ስለሌላቸው ከማን እንዳረገዘች ነው ያ አስደነገጥ ሉሊት እንግዲህ ኤፍራታ ከማን እንዳረገዘች ከዶክተሩ ጋር አውርታ ነበረ። ነገር ግን ይህን ነገር አልሰማችውም ወይም ሪከርድ አላደረገችውም። ልጁ የናታን እንደሆነ አላወቀችም። ነገር ግን እርጉዝ እንደሆነች ብቻ ነበረ ያወቀችው። ይህን ነገርም እንግዲህ እንኳን ደስ አለህ አቶ ያፌት የልጅ አባት ልትሆኑ በማለት ነበረ ያበሰረችው። ይህ ነገር ለሱ ግን ከባድ የሆነ መርዶ ሆኖበት ተስፋ ቆርጦ መጠጥ እየጠጣ እንግዲህ ራሱን ለማረጋጋት እየሞከረ ነበር የሚያስገድሉ ነገር ቢኖር መደፈው እያለ ከኤፍራታ ከሌላ ሰው ጋር ግንኙነት እንዳላት ነው እያሰበ ያለው ከናታን ጋን መሆኑን ግን በጭራሽ አልጠረጠረም። ማለት ነው። በሌላ በኩል ቤዛ ናት። ቤዛ እንግዲህ አሁን ላይ ለናታንም እንክብካቤ ለኤፍራታም እንክብካቤ እያደረገች ነው ሁሉን ነገር ረስታ። ነገር ግን ናታን ሲያለቅስና እንደዛ ሲሆን፣ በጣም እያዘነችና በጣም እየካፋት ነበረ። እያጽናናችሁም ነበረ። ናታን ሊጽናና የቻለው ግን ኤፍራታን በቪዲዮ ካያት በኋላ ግን ወደ ራሱ ተመልሶ እንግዲህ ሌላ ነገሮችን ማሰብ ጀምሯል ማለት ነው። በመጨረሻ ግን ናታን ቤዛ እዛ ቤት ስትወጣ፣ በመጀመሪያ ግን ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በአዲስ ቪዲዮ ከቻ ሀሳብ እየላችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። ሐረግ ድራማ እንግዲህ እጅግ በጣም የሚያጓጓና ደስ የሚል ፓርት ላይ ደርሷል። የሚያሳዝንም ፓርት አለው። የሚያሳዝነው ፓርት ኤፍራታ እንደዚህ መሆኗ ሲቀጥል ደግሞ ልጄን ወልዳለሁ ከናታን ብላ እያሰበች ነገር ግን ያፌት ስላወቀ ሊወርድባት መሆኑ በጣም ያሳዝናል ማለት ነው። ሌላኛው ደስ የሚለው ነገር ኤፍራታና ናታን መቀራረብ፣ መተሳሰብ ስለጀመሩ በጣም ደስ ብሎኛል። እንግዲህ ክፍል መቶ አራት ክፍል መቶ አምስት ብዙ ነገሮች ተፈጥረዋል። ክፍል መቶ ስድስት ላይ ደግሞ ገና ብዙ ነገሮች ሊፈጠሩ ይችላሉ ማለት ነው። በክፍል መቶ አምስት እንግዲህ ቤዛ ለኤፍራታ ደብዳቤ እንድትወስጥላት ያፌት ሰጥቷት ናታን ሰጥቷት ነበረ። ደብዳቤም እንግዲህ ቤዛ ወስዳ ለኤፍራታ አስረክባታለች። ኤፍራታ ይህን ደብዳቤ ስታይ በ በጣም ነበር ደስ ያላት። ነገር ግን ውስጡ ምን እንዳለውና ምን እንደጻፈላት ባይታወቅም እስከምታየው ድረስ ኤፍራታም እየጓጓች ትመስላለች። እንግዲህ ዛ ፓርት ላይ ነበር ያለቀው። ምናልባት ይህን ደብዳቤ ያፌት ሊያቀባት ይችላል። አሁን ላይ ኤፍራታ እርጉዝ እንደሆነች ስለሚያውቅ ያፌት ቤቱ ተመልሶ መጥቶም ኤፍራታ ላይ ሊጮህባትም ይችላል፣ ላይጮህባትም ይችላል። ላይጮህባት የሚችለው ልጁን ማስወረር ስለፈለገ እሱ እንዳወቀ እንድታውቅበት አይፈልግም። እሱ እንዳወቀ ካወቀችበት ኤፍራታ ጥንቃቄ ማድረግ ስለምት ፈልግ ነገር ግን ይህን መድኃኒት እንዴት ነው ሊሰጣት የሚችለው? ኤፍራት አሁን ላይ ምግብ መብላት አትፈልግም። ምግብም እነገነትም እነ ቤዛም እያመጡላት ስለሆነ የምትበላው አሁን ላይ እሱ የሰራውን ነገር ላትበላ ትችላለች። ከበላሽ ግን ያልቅላታል ማለት ነው። እንግዲህ የደብዳቤ ምን እንደሆነ ምን እንደሚል አይታወቅም። እንደሆነ ልናቀው የምንችለው በሌላ በዛኛው ክፍል ነው ማለት ነው። ሌላኛው አቤል ነው። አቤል እዛ ቤት ሆኑ እንግዲህ እየተቀለበለበ ነበረ፣ እራብ እንደጨረሰ ነው የሚያሳየው ማለት ነው። አቤል እስካሁን ድረስ እዛ ቤት ውስጥ የሆኑ እንግዲህ የያፌትን ድርጅት ሰዎች በከፊል እያስተዳደረ ያለ ይመስለኛል፣ እሱ ሳያቅ ነገር ግን አቤልም ከኋላ ከያፌት ኋላ ከሌሎች ተቀናቃኝ ድርጅቶች ጋር እየሰራ እንዳለ አንዳለ የሚያሳውቅ መልእክት በባለፈው ክፍል ተነግሮት ነበር ማለት ነው። ስለታገጡት ሴቶች ስለ ሴቶቹ የሚመጡት ብቻ ልክ እንደ ያፌት አይነት ስራ እየሰራ ነው ማለት ነው። ሲመስለኝ ከያፌት ጋር ተቀናቃኝ ድርጅቶች ጋር አብሮ እየሰራ ይመስለኛል። እዛ ቤት ውስጥ ለመሆን የፈለገው እንግዲህ ሀቤል በመጨረሻው ፓርት ዳግምን መበቀል ስለሚፈልግ ገነትን እንግዲህ ምግብ ልትሰራላት እንደምትፈልግ ብቻሽን እዚህ ቤት ምን ትባያለሽ ልስራለሽ በማለት እንግዲህ የኤፍራታን ጠይቃ ነበረ ኤፍራታን ፈቃደኛ ስለሆነች ለኤፍራታ ምግብ ለመስራት ወደ ኩሽና ሊያሳያት ዳግም ወስዷት ነበር ማለት ነው። ነገር ግን አቤል ወስዷት ነበር ወደ ኩሽና ገነትን ማለት ነው። አቤልና ጽዮን ሊጠይቋት ወደ ኤፍራታ ቤት ሲመጡ በጠዋት ገነት እንደመጣች ሲጠይቃት ኤፍራታን አዎ መታ ነበረ፣ ቁርስ አምጥታል ነበር አሁን ግን ወደ ኩሽና ሄዳ ነው ብለዋለች። ይሄ ነገር ደግሞ ዳግምን በጣም አስፈርቶታል፣ አጠራጥሮታል እናቱ የት እንደሄደች እንግዲህ እዛ ላይ ተቀምጦ ዙሪያውን እየቃኝ ነበረ። ነገር ግን ሊያግኛት ስላልቻለ ኤፍራታን መጠየቅ ነበር ያለው አማራጭ። አቤል ግን ወደ ጉዛ ኩሽና ወስዶ ገነትን ምን ሊያደርግበት ይሆን? የእውነት የተጠራጠረው ነገር ቢኖር አቤልን ዳግም ገነትም ወደ ጉዛ ኩሽና ከሄደች አልተመለሰችም። አቤል እንግዲህ ዳግምን ለመበቀል የሆነ ነገር ሊያደርግም ይችላል። ሌላ ነገር ከተፈጠረ፣ ገንዬ የሆነ ነገር ከሆነች አሁንም ኤፍራታ ሌላ ውስብስብና ከባድ ችግር ውስጥ ነው የምትገበው ማለት ነው። እንግዲህ ቀጣይ ክፍል የምናየው የሚሆነው ያፌት የኢፍራታ ልጅ ያስወርደዋል አያስወርደውም? የሚለው ነገር በጣም ከባድ ነገር ነው። በሌላ በኩል ደግሞ ናታን የላከላት ደብዳቤ ምን አይነት ደብዳቤ ይሆን ይሆን? እሷም የእውነት የልቧንና የውስጧን በደብዳቤ ጽፋ የምትልክለት ይመስላችኋል? ወይስ ደግሞ አሁንም ዝምታዋን መርጣ እየተጎዳች የምትቀጥል ይመስላችኋል? መልሳችሁን በኮም